ቀደምት የቤተ ክርስቲያን ሥርዓትና ትምህርት የቀሌምንጦስ ዘሮሜ የመጀመሪያ መልእክት ወደ ቆሮንቶስ ሰዎች ሥነ መለኮታዊ ትንታኔ። ክፍል ስምንት። ክፍል ስምንት ኢስካቶሎጂ፣ የመጨረሻው ዘመን ትምህርት። የወደፊቱ ፍርድ፣ ቀሌምንጦስ ጻድቃን የሚሸለሙበትና ክፉዎች የሚቀጡበትን የወደፊት ፍርድ ያመለክታል። ለአለመታዘዝ ማስጠንቀቂያዎች እና የፍርድ ሰለባ የሆኑትን ምሳሌዎች ለምሳሌ ቃየል፣ የሰዶም ነዋሪዎች፣ ምዕራፍ 4፣ 11 ክፍል ስምንት ኢስካቶሎጂ፣ የመጨረሻዎቹ ነገሮች ትምህርት ይህ ክፍል በቀሌምንጦስ አንድኛ መልእክት ውስጥ እንደተገለጸው፣ የቀሌምንጦስን ስለ ኢስካቶሎጂ፣ በተለይም ስለ ወደፊቱ ፍርድና የጻድቃንና የኃጥአን የመጨረሻ እጣ ፈንታ ያለውን ግንዛቤ ይመረምራል። ወደፊት ፍርድ፣ ቀሌምንጦስ ጻድቃን የሚሸለሙበትና ኃጥአን የሚቀጡበት ወደፊት ፍርድ እንዳለ ይጠቁማል። ዝርዝር የኢስካቶሎጂ ሥርዓት ባያቀርብም፣ አለመታዘዝን የሚመለከቱ ማስጠንቀቂያዎቹ እና መለኮታዊ ፍርድ የደረሰባቸው የብሉይ ኪዳን ምሳሌዎችን መጠቀሙ በመጨረሻው የፍርድ ቀን ላይ ያለውን እምነት ያመለክታሉ። ከአንደኛ ቀሌምንጦስ የሚደግፉ ምዕራፍ ማጣቀሻዎች እና ጥቅሶች፣ አለመታዘዝን የሚመለከቱ ማስጠንቀቂያዎች እና የፍርድ የደረሰባቸው ምሳሌዎች ለምሳሌ ቃየል፣ የሰዶም ነዋሪዎች፣ ምዕራፍ 4፣ 11 ምዕራፍ አራት ሙሉ ጥቅስ እንዲህ ተጽፏልና፣ ከጥቂት ቀን በኋላ ቃየል ከምድር ፍሬ ለእግዚአብሔር መሥዋዕት አመጣ፤ አቤልም ደግሞ ከበጎቹ በኵራት ከስባቸው አመጣ። እግዚአብሔርም ወደ አቤል ወደ መሥዋዕቱም ተመለከተ፤ ወደ ቃየልና ወደ መሥዋዕቱ ግን አልተመለከተም። ቃየልም እጅግ ተናደደ፣ ፊቱን ገርጣ። እግዚአብሔርም ቃየልን፣ ለምን ተናደድህ? ፊትህም ለምን ገርጣ? በቅን ብታቀርብ መልካም ባትከፍል ኃጢአት የለብህምን? ዝም በል፤ ወደ አንተ መመለሱ ነው፣ አንተም ትገዛዋለህ አለው። ቃየልም በወንድሙ በአቤል ላይ ተነሣበት፣ ገደለውም። ወንድሞች ወይ ቅንዓትና ምቀኝነት ወደ ወንድም መገዳደል እንደ መራችሁ ታያላችሁ። በአቤል ምቀኝነት አባታችን ያዕቆብ ከወንድሙ ከዔሳው ፊት ሸሸ። በምቀኝነት ዮሴፍ ወደ ግብፅ ተሸጠ። በምቀኝነት ሙሴ ወገኖች ማን ባለቃና ፈራጅ አድርጎ ሹማ ባሉ ጊዜ ከግብፅ ንጉሥ ከፈርዖን ፊት ለመሸሽ ተገደደ። በምቀኝነት አሮንና ማርያም ሰባት ቀን ከሰፈር ተለዩ። በምቀኝነት ዳታንና አቤሮን የእግዚአብሔርን ባሪያ ሙሴን ስለተቃወሙ በሕይወት ወደ ሲኦል ወረዱ። በምቀኝነት ዳዊት ከባዕድ ሰዎች ጥላቻ ብቻ ሳይሆን ከእስራኤል ንጉሥ ከሳኦልም ተሰደደክ ቃየል ኃጢአተኛ ቅናቱ ወደ ግድያና መለኮታዊ ፍርድ ያደረሰው የአቤልና የቃየል ታሪክ የኃጢአት ውጤቶች ማስጠንቀቂያ ሆኖ ያገለግላል። ምዕራፍ 11 ሙሉ ጥቅስ። ሰዶምና ገሞራ እጅግ በበዛ ኃጢአታቸው በእሳት ጠፉ ፍርድ የሚኖሩትን ሁሉ ምሳሌ ያደረጋቸው። በእነዚህ ምሳሌዎች የተቀጡት ለእኛ ለማስጠንቀቂያ ምሳሌ ይሆናሉ። አሁን እነዚህ ነገሮች ለእኛ እንደ ምሳሌ ሆነው ደርሰውብናል፣ የዓለም ፍጻሜ የደረሰባቸው ለእኛ ለማስጠንቀቂያ ተጽፈዋል። ስለዚህ እንደ ተጻፈው የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸው ተብሎ እንዳይገኝ እንጠንቀቅ። የሰዶምና ገሞራ ጥፋት በእግዚአብሔር በኃጢአት ላይ የፈረደበት ግልጽ ምሳሌ ሆኖ የቀረበ ሲሆን ለሚመጡት ትውልዶች ማስጠንቀቂያ ሆኖ ያገለግላል። ከማቴዎስ 22፡14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 በጎችን በቀኙ ፍየሎችንም በግራው ያቆማቸዋል። ንጉሥም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ቡሩካን ኖ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ ያጠጥታችሁኛልና፣ እንግዳ ሆደ ተቀብላችሁኛልና፣ ታርሂው አልብሳችሁኛልና፣ ታሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ፣ ተርበህ አይተን መቼ አበላነስ፣ ወይስ ተጠምተህ አይተን መቼ አጠጣነህ እንግዳ ሆነህስ አይተን መቼ ተቀበልን ወይስ ታርዘህ አይተን መቼ አለበስነ ወይስ ታመህ ወይስ ታሥረህ አይተን መቼ ወደ አንተ መጣን? ንጉሥም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳ ስላደረጋችሁት ለእኔ አደረጋችሁት ይላቸዋል። በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሄዱ ተርቤ ያላበላችሁኝምና ተጠምቼ ያላጠጣችሁኝምና እንግዳ ሆኜ አልተቀበላችሁኝም። ታርዤ ያላለበሳችሁኝምና ታምሜ ታስሬም አልጠየቃችሁኝም። እነርሱ ደግሞ ይመልሱና ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርዘህ ወይስ ታመህ ወይስ ታስረህ መቼ አይተን አላገለገልንም? ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል። እነዚያም ወደ ዘላለም ቅጣት ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ማጠቃለያ፣ ይህ ክፍል የሰው ልጅ የመጨረሻ ፍርድን ይገልጻል። የሰው ልጅ ጻድቃንን፣ በጎችን ኩ ከኃጥአን ፍየሎች ከየሚለይበትን ይገልጻል። ጻድቃን የዘላለም ሕይወትን ሲወርሱ፣ ኃጥአን ወደ ዘላለም ቅጣት ይላካሉ። አስተያየት ይህ የተራዘመ ክፍል የመጨረሻውን ፍርድ ዝርዝር ምስል ያቀርባል። የበጎችና የፍየሎች መለያየት በጻድቃንና በኃጥአን መካከል ያለውን ልዩነት ይወክላል። የፍርዱ መመዘኛ በሌሎች ላይ ባሳዩት ምሕረትና ርኅራኄ ላይ የተመሠረተ ነው፣ እውነተኛ እምነት በተግባራዊ ፍቅር እንደሚገለጽ ያሳያል። የሁለቱም ቡድኖች ዘላለማዊ ዕጣ ፈንታ በግልጽ ተገልጿል። ለጻድቃን የዘላለም ሕይወትና ላሃን ይላል ራይ 2 ታላቅና ነጭ ዙፋንን በእርሱም ላይ የተቀመጠውን አየው። ምድርና ሰማይም ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንንም ታናናሾችንና ታላላቆችን በዙፋኑ ፊት ቆመው አየው። መጻሕፍትም ተከፈቱ፣ ሌላ መጽሐፍም ተከፈተ፤ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደ ነበረ እንደ ሥራቸው መጠን ተከፈሉ። ባሕርም በእርሱ ውስጥ ያሉትን ሙታን ሰጠ፣ ሞትና ሲኦልም በእነርሱ ዘንድ ያሉትን ሙታን ሰጡ። እያንዳንዱም እንደ ሥራው መጠን ተከፈለ።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 አስተያየት ይህ ክፍል ሁሉም ሰዎች ለድርጊታቸው ተጠያቂ የሚሆኑበትን ዓለም አቀፋዊ ፍርድ ይገልጻል። ከመጻሕፍት ከ የሰው ልጆች ድርጊት መዝገብን የሚወክሉ ሲሆን ከ የሕይወት መጽሐፍ ከ የእግዚአብሔር የሆኑትን ስሞች ይዟል። የእሳት ባሕር የኃጥአን የመጨረሻ መድረሻ ተብሎ ተገልጿል። ይህ ክፍል የፍርዱን አሳሳቢነትና የአንድ ሰው ስም በሕይወት መጽሐፍ ውስጥ መጻፍን አስፈላጊ ታጽናት ይሰራል። ዕብራውያን 9፡27 ሙሉ ጥቅስ ለሰዎች አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተወሰነባቸው አስተያየት ይህ ጥቅስ የሞትን እና ተከታዩን ፍርድ የማይቀርነት በግልጽ ይናገራል። ከው አንድ ጊዜ መሞት ኪ የሚለው ሐረግ በዚህ ሕይወት ውስጥ የሞትን የመጨረሻነት አጽንገት ይሰጣል።ኮ ከእርሱም በኋላ ፍርድ ኪ የሚለው መግለጫ ሁሉም ሰዎች በእግዚአብሔር ፊት ለድርጊታቸው ተጠያቂ እንደሚሆኑ አጽንገት ይሰጣል። ይህ ጥቅስ ስለ ፍርድ የኢስካቶሎጂ እውነት አጭር ማጠቃላይ ይሰጣል። የቀሌምንጦስ የብሉይ ኪዳን ምሳሌዎችን መጠቀም እና አለመታዘዝን የሚመለከቱ ማስጠንቀቂያዎቹ ለጻድቃን ሽልማት እና ለኃጥአን ቅጣት የሚያመጣ ወደፊት ፍርድ ላይ ያለውን እምነት ይጠቁማሉ። ይህ ግንዛቤ ሙሉ በሙሉ ባይዳብርም በኢስካቶሎጂ እና በሰው ልጅ የመጨረሻ እጣ ፈንታ ላይ ካለው ሰፋ ያለ የመጽሐፍ ቅዱስ ትምህርት ጋር ይጣጣማል። ወደፊት ፍርድን ከግምት ውስጥ ማስጋት ባሙት ያተኮረው ትኩረት እግዚአብሔርን ደስ የሚያሰኝ ሕይወት የመኖርን አስፈላጊነት አጽንገት ይሰጣል።